ተፈታ? ዶክተር ምን አለ? ኧረ በጣም ደህና ነሽ። ደህና ነው። ወደ አርባ ምንጭ አብረን እንሄዳለን። እንዴ ሉል፣ አረ አንተ ማ ሄድ የለብህም። እኔ ማዘር ማታ ደውላለኝ በጣም ብዙ ሰዓት። እንግዲህ የተፈጠረውን ነገር ባልተል ደግሞ በቃ ሌላ ነገር እዛ ደግሞ ታውቃለህ፣ ሌላ ነገር እንዲፈጠርም ስለማልፈልግ፣ እንዴት አሁን እኔ ስታስብ እንደዚህ አይነት ስነ መግባር ያለ ጊዜ ቤተሰቦች ላይ አንቺ እናት እናባት ባሉበት ኖ አንተ ምንም አታደርግም እኮ አንተን አደለኩኛ እንደዚህ አድርጋል ብዬ አልጠበቅኩም ግን ምን ያክል ርቀት ቤተሰቦች ድረስ እንደሄደ አይታለ። እውነት ምን እንደምል አላውቅም። ማውራት አለብን ሄሉ። እኔ ሄዳለሁ። ተረጋጋ አንተ። ማለት እንዴት መሰለክ አሁን አንተ ከሄድክ ደግሞ እዛ ሌላ ጸብ ነው ከእሱ ጋር የሚፈጠረው። እኔም ያለውን ነገር ታቀላ ጨራርሺ፣ በራሴ ብመጣ ይሻላል። ቃል እገባልሻለሁ። ችግር የለውም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ከቁቻ ጋ ከሆስፒታል እዚህ ጋር ጭንቅላቴ ጋር የነበረውን አስፈትቼ እየመጣሁ ነው። መጀመሪያ ግን ሰላም በላቸውና እና እንቀጥላለን። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደናላቸው እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ያ ሎልት እዚ ጋ ታውቃላችሁ ና አሞት ነበረ። ያ እንግዲህ የአብ አስመትቶት ነበረ ብዙዎቻችሁ ታውቃላችሁ ና እንግዲህ ጭንቅላቱ ላይ አስሮ ነበረና ና ያው ዛሬ ሆስፒታል ሄደን እንግዲህ አስፈትተን የመጣን ነው። እና ያው ለእናንተም በዛው በደንብ ብንንገራችሁ ብለን ነው የመጣ ነው። አዎ፣ ዛሬ ለአንድም ለሁለትም ለሶስትም ነገር ነው የመጣ ነው። ና እኔ አሁን በቃ እጄም ሰሞኑን ይፈታልኛል። እዚህ ጋም በቃ ትንሽ እየቁስልን ያለች እየደረቀች ነው። እሱንም እንትን ብለናል። ሁሉም ብቻ አሁን በጣም በሙሉ ጤንነት ላይ ይገኛለሁ ብዬ ማውራት እችላለሁ እና አንዳንድ ነገሮችን ዛሬ በቪዲዮ ለማለት ነው የመጣሁት። ታውቃላችሁ ትላንትና ቪዲዮ አይታችኋል ብዬ አስባለሁ። ያ የሄሉ ቤተሰቦች ጋር ያንተ ቤተሰቦች ጋር ሄዶ ያደረገውን ነገር አይተናል። እኔ ለሄለን ይሄን ያክል ክብር ስለተሰጣት ቤተሰቦቿ ድረስ እንደዛ ስላደረገ በጣም እኔ በጣም ነው የገረመኝ። ሁላችንም ተገርመናል፣ አልጠበቅንም። ያው አርባ ምንጭ ከአዲስ አበባ ወደ አርባ ምንጭ በጣም ይደርቃል እንግዲህ፣ ቤተሰብ ደግሞ በጣም ይከብዳል። ያው ያስፈራ ግን እንደዛ ማረጉ በጣም ገርሞኛል። አሁንም አንዳንድ ሰዎች አጠፉም ማለት እሱ ቤተሰብ ድረስ ሄዶ እንደዚህ እያደረገ አንተ አሁንም ልብህ ለሱ መቀየር አልቻልክም ምናም እምትሉ ሰዎች ልትኖሩ ትችላላችሁ። እኔ ስቲልም የልጁ ባህሪ ግራ ነው የሚገባኝ ማለት ያኛው ህይወቱንም መተው አይፈልግም፣ ሄለን ጋ ያለውንም ህይወቱን መተው አይፈልግም። እኔ የት እንደደበቃት አይታወቅም። ሰሞኑን እችኛ ያቺን ልዩ አብራ እያየን አይደለም። ምን አስቦ እንደሆነ አላቅም። ግን ሁሌም ቢሆን ለሄለን በሄለን ክብር እናንተን እስካል መጣ ድረስ እኔም እንትን ምለው የለኝም እና ዛሬ ሄለን ወደ አርባ ምንጭ እንደምትሄድ አውቃለሁ። ከቤት ተደውሎላት አብሬያት እሄዳለሁ። እሺ ብቻዋን እንድትሄድ አልፈልግም። ያው ርቀቱም ከባድ ነው። ብቻዋን እንድትሄድ አልፈልግም። ያው ከሱ ጋር ሉል ጋር እንድትሄድ ነውና ቦርሳውንም ያው እንግዲህ አስቀምጠን ነውና እዛ ያው በዛው ወስዶ ሄሉ ጋር ቀጥታ ይሄዳልና እንድትሄድ ነው ፍላጎቴና ምክንያቱም ሄሉ ብቻዋን እንድትሄድ አልፈልግም። ከሄሉ ጎን ያስፈልጋል። ለዛ ነው ቤተሰብ እንግዲህ ወደ እናንተ እኔ አሁን ያው ሄለንም ሽላትል ትችላለች። ግን የምለው ነገር ጀስት የሚፈጠሩትን ነገር ማየት እፈልጋለሁ። እዛ ሄዶ እሱ በምን ልክ ነው መሄድ የፈለገው የሚለውን ነገር ማየት እፈልጋለሁ። ከዛ ውጭ ደግሞ አንዳንድ መናገር የምፈልገው ነገር ምንድን ነው፣ አንዳንድ ሰዎች አላችሁ፣ ለምንድን ነው ከነሱ ህይወት ለምንድን ነው ማትወጣው ምናምን ምናምን የምትሉት ነገር አለና ድሮም እኮ አንድ ነገር ልንገራቸው፣ አለ ከእነሱ የትውጣ ውጣ የምትሉት መጀመሪያውንም እሱ ነው እኮ ከኛ ህይወት የገባው፣ እኔ ነኝ እንዴ ሄለን? እሱ ነው በፊት የምታውቀው ከኔ በፊት። አንዳንድ ሰዎች አላችሁና በጣም እየገረመኝ ነው። በዛው ልክ ደግሞ አላችሁ፣ በጣም ማርያም እንዳጊ እንደዚህ ታምም ምናምን ማለት ነው። በጣም ብዙ ሰዎች በቲክቶክ በምን በኢንቦክስ በጣም ብዙ ሰዎች በቃ አይዞ ምናምን እንደዚህ መልካምኝነታቸውን የገለጸሉኛ፣ በጣም ነው የማመሰግነው። በዚሁ አጋጣሚ አንድ ሚንሽን ማድረግ የምፈልገው ነገር ያን ቀን ሄለንጋ እንደዛ ወይን ምናምን ስንጠጣ ቪዲዮዎች አይታል አይደለ? ያን ቀን ከበዛ አጋጣሚ ለኔ እኔ እንደዚህ እንትን ማለት ይሄ እንዴት ነው አስቤ ምናምን አላቅም ነበር። እና የዩቲዩብ አካውንት ከፍታ በጣም ነው በቃ በእኔ ስም ራሷ አንትን ብላኮ ነው ጭና ምናምን። እኔ ከበኋላ ነው በቃ በእኔ ስም ምናምን ሆኖ ያየሁና በአንድ ቪዲዮ ከአስር ሺህ ሰው ምናምን ሰብስክራይብ አድርጋችኋል፣ እና በጣም ነው የማመሰግነው። ሄለንን በጣም አመሰግናለሁ። አውቃለሁ የምትወዱ ሰዎች አላችሁ፣ በዛው ልክም እንትን የምትሉ ሰዎች አላችሁ። ባይዘይ የሚጠላ ሰው ማለት ነው። ውሸታ የሚሆን ሰው ነው። እውነታን መቀበል አይፈልግም ብዙ ሰው። እኔ ሁሌም ቢሆን በሄለን ጉዳይ ከእውነት ጎን ነው እና ሆኖ ያለኝ አቋም ይሄ ነው። ላሳያችሁኝ ፍቅር ከልብ አመሰግናለሁ። አሁንም ሰብስክራይብ አድርጉ። እንግዲህ ልውል በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ከሄሉ ጎን ያለ ሰው ነው እና ያው እንግዲህ ማበረታታት አለባችሁ ሁላችሁም ቤተሰብ። እንግዲህ እኔ በክፋት እሱም በክፋት አስቦ አደለም። ጀስት ሄሉ ብቻዋን እንድትሄድ አይፈልግም። ለሄሉ ትልቅ ቦታ ስላለው ነው እና ያው ለዛ ነው እንግዲህ ቦርሳንም ወስደ ያው ሄሉ ጋር ሄድ እንግዲህ። ሄሉ እምቢ እንደምትለው በጣም እርግጠኛ ነኝ፣ ግን እንዴትም አድርጋ አሳምናት። ሲሪየስ ሆነ አሳምናለሁ አንተም በቃ እነና እንግዲህ። እኔ ያው አልሄድም፣ እኔ እዚህ ነው የምሆነው። ሎል ነው የሚሄደው ከሄሉ ጋር እንግዲህ። እንዴት ማሳምናት እንቢ ለትለት ትችላለች። እንዴት ማሳምነ ከእሷ ጎን ሁን። ሎል ይህንን ነው ማለት ንፈልገውዳጊ በጣም አመሰግናለሁ። ከጎነና እሺ፣ ደውልልኝ። ስንመለስ እናወራለን። ይቅና በል በቃ ሉል አሁን ያው እንግዲህ ሄልን ጋር እሄዳለሁ። እሷ ሰፈር አካባቢ ቦርሳዬን አስቀምጫለሁ። ቦርሳዬን ይዝና ወደ ሄልን ቤት እንሄዳለን። ከእሷ ቤት ያለውን ነገር ደግሞ እንግዲህ እናያለን ማለት ነው እንደሚፈጠር። እስከዛ ሰላም ሁኑ።

ወደ አርባ ምንጭ አብረን እንሄዳለን እንዴ? ሉል፣ አረ አንተማ መሄድ የለብህም። አረ ማዘር ማታ ደውላልኝ፣ በጣም ብዙ ሰዓት እንግዲህ፣ የተፈጠረውን ነገር ሁሉ አይተሃል። አልገመትኩም። ባልጠበቅኩት ሰዓት የአቤት ቤት ሰብቀህ ሄዶ እንግዲህ አይተሃል፣ ሁሉንም ነገር። እሺ በይኝ አሁን፣ ከሌላው ጊዜ ከጎንሽ እንደነበርኩት አሁንም፣ ምንም ይፈጠር ምንም፣ ከጎንሽ መሆን ፈልጋለሁና ብሬሽ መሄድ አለብኝ። ኖ አይደለም ምክንያቱም ጸብ ይፈጠራል። እኔ ብሄድ በራስ ሄጄ ነገሮችን አስተካክዬ መመጣ ይሻላል። ማውራት አለብን ሄሉ። እኔ እሄዳለሁ። ተረጋጋ። አንተ ማለት እንዴት መሰለክ፣ አሁን አንተ ከሄድክ ደግሞ እዚያ ሌላ ጸብ ነው ከሱ ጋር የሚፈጠረው። እኔም ያለውን ነገር ታቃላ ጫራር ሺ በራሲ በመጣ ይሻላል። ቃል ገባልሻለሁ። ችግር ይሎም የእሱን ነገር እኮ አሁን መቼ የሚያልሽ እናትና አባቶች ችግር ይሎም እውነት አይደለም። ያምምህ እኮ ነው። እሺ፣ እንዴት ነው ዶክተሩ ምን አለ? ምንም ሰላም ነኝ። በጣም ተቀይሮልኛለ። ምንትኑም ተነሳ ይእጅነገአንቀሳቀሳለሁ አንቀሳቀሳለሁ። ደና ደና ነኝ። ችግር የለም። እና እኔ ቃል እገባልሽ ነገር ምንድነው መቼም እኔ የአንቺ እናትና አባቶች ፊት እንደዚህ አይነት ነገር ምሰራ ሰው አይደለሁም። ችግር የለውም። አንተ ምንም አታደርጊም። እኔ ብድሬ መመለስ ባለብኝ ሰዓት ስለምመልስ እሱ ችግር የለም። ምንም ነገር አላረግም፣ ቃል እገባልሻለሁ። ብቻሽን እንድትሄጂም አልፈቅድም። አብረን ነው የምንሄደው። ይሉ እንዴት መሰለክ እኔ አሁን ትላንት ማለት ነው እሱ የእውነት አልገመትኩም። ያ እንደዚህ አድርጋል ብዬ አልጠበቅኩም። ግን ምን ያክል ርቀት ቤተሰቦቼ ድረስ እንደሄደ አይታለ እውነት ምን እንደምላላቅ እና ማዘር ደግሞ በጣም ብዙ ሰዓት እያወራችኝ ነበረ። ፋዘር ኢቭን እስከ ፋዘር ድረስ ይህ ነገር ስለደረሰ ፋዘር ደግሞ ያለበትን ሁኔታ ታውቃለህ። ለዛ ደግሞ ማዘር ደግሞ እንደዚህ አውርታኝ፣ ሄጄ ነገሮችን እኔ በማስተካክለው ሁኔታ ለማስተካከል እሞክራለሁ። በዛ ላይ ደግሞ እሱ ቤተሰብ ጋር ስለሄደ ብቻ ሁሉ ነገር እንደዛ እንደ መጀመሪያ ይሆናል ማለት አይደለም፣ ግን እኔም ጊዜ ወስጄ ላስብበት። ከዛ ላይ ደግሞ ሄጄ ከቤተሰብ ጋር ያለውን ነገር አውቼ እሱም ደግሞ እዛ ድረስ እስከ ሄደ ድረስ እኔም ደግሞ እዚህ ሆኜ ነገሮች ምንም ማስተካከል ስለማልችል፣ ድንገተኛ ነው። አልጠበቅኩም። ይህ ነገር ይሆናል ብዬ አላሰብኩም። ያው ተነስቶ ይሄዳል ብያ የማላስበው ነገር ነው የሆነው እና በዛ ሰዓት አሁን ላይ ደግሞ አንተን ደግሞ ይዤ ሲሄድ ሌላ ነገር ደግሞ አንተንም ደግሞ እዛ ውስጥ ሌላ ፈተና ውስጥ መክተት አልፈልግም። ችግር የለም ምንም አይፈጠርም በእኔ በጣም አሁን ላይ ደህና ነኝ። ታውቂያለሽ፣ አንቺን ብቻሽን መቶም ስለማልፈልግ ነው። ምንም ነገር ይፈጠር ምንም እኔ ከእሱ ጋር ቤተሰብ ድረስ ሄዶ ምናምን እንደውም ይሄ ማለት እንዴት ነው የሚበረታታ ነገር ነው። እንትን እያልኩት አይደለም፣ ግን አሁንም ቢሆን ምን አስበው እንደሆነ አልገባኝም ከመልካም ቢሆን ለእኔ ምኞቴ ነው። እኔ ታውቂያለሽ ሁሌም ቢሆን ያንቺን ደስታ ነው የምፈልገው። እዛ ሂደንም አንድ ላይ ሂደን ነገሮች ከመልካም እንደሚሆኑ እመኛለሁ። እኔ ምንም ጓጓቴ ምናምን ለመፍጠር አይደለም፣ በቃ ጀስት ከአንቺ ጋ የሚፈጠሩትን ነገሮች ለማየት ስለምፈልግ ነው። ሁሌም ቢሆን እኔ አንቺን በተኩሽ ቁጥር የሚፈጠሩ ነገሮች አሉ እና እንዴት እንደሆነ አላውቅም። እስኪ አብሬ የሆኜ ያለውን ነገር መከታተል ፈልጋለሁ። ቃልም ስለገባሁልሽ አብሬሽ አበሬሽን እንደምሆን ቃል የገባሁልሽ ነገር ስላለ ግዴታ ካንቺ ጎን መሆን አለብሽ። እባክሽ እምቢ አትበይኝ። ወይም እኔ እምቢ አይደለም አንተ ከሆነ ብዙ ነገር ማለት ይህ መንገዶችን ያሳየኸኝ ከጎን ሳትለይ በብዙ ነገር የእውነት አንተ ነህ። እስካሁን ባለው መንገዶችን ያጸዳህልኝ ብዙ ነገር ያደረክልኝ፣ የእውነት እኔ ይሄ መቼም ማረሳው ነገር ነው። ሁሌም ደግሞ ከጎኔ አንተ መቼም ቢሆን ማለት ነው። ምክንያቱም በክፉ ቀኔ በሁሉም ነገር ከጎኔ ነበርክ እና አሁንም ቢሆን እኔ አንተን እዛ ሞስጄ በቃ እንዳትከፋ ስለምፈልግ ነው፣ በቃ እንዳትደበር ስለምፈልግ ነው። እና አንተ ደግሞ ምርጥ ምርጥ ሰው ነው። እውነት እኔ እንጃ ምን እንደምላ አላውቅም እና አሁን ላይ ደግሞ አሁን እዛው ውስጥ ደግሞ ሌላ ነገር ውስጥ አንተን መክተት ስለማልፈለግ እና ደግሞ እኔም አልቆይም በዛ ቢባል ሁለት ቀን ወር፣ አንድ ቀን አሁን ዛሬ መሄድ ቀን እና ቀጣይ በሁለት ቀን ብቆይ ነው ከዛ ወደዚህ ነው የምመለሰው፣ እና ያለው ነገር ጨራርሼ ግር የለውም። ሄሉ በቃ ማለት እኔም ምንም እዚህ ምንምም ስለማልሰራ አብሬሽ ልሂድ፣ እምቢ አትበይኝ ው ቦርሰኝ እዚህ መጥቻለሁ። አስባበታል ግን አስብበታለሁ አስብበታለሁ እንደውም አንቺ ሁሌ አገሬን አስጎበኛለሁ ናምስትኛል ነበር ምንም በዚህ በመጥፎ አጋጣሚ ቢሆንም እኔ የምፈልገው በቃ ይሄ ደስተኞች ሆነን በጣም በቃ በአሪፍ ሰዓት ነው። አንተ ነው ችግር የለም በደንብ ዘና አድርጌ ምናምን ስትል ይሄ ችግር የለም ሄድና ታሳይኛለች በዛውም የሚፈጠሩትን ነገሮች እንማዘርጋ እንዴት ሽታ ሽግ እንዴት፣ ምንም ችግር የለውም። በጣም ደህና ነኝ። ዋናው ይሄ ነገር እኮ መነሳቱ ነው። አሁን ደህና ዚች ጋር ብቻ ነው አንድ እንትን የነበረችው ጀስት በቃ። እና እዚህ ጋርም ያለው የደረቀ እኮ ነው ሉል ግን የእውነት እኔ በጣም እየፈራሁ ነው ማለት በቃ አረ ሄዱ በእናትሽ፣ እኔ ስንት ማስረዳት ከመሰለኝ አሁን እሱ ራሱ እዛ ሌላ ግርግር እንዳይፈጠር ታውቃለህ፣ አንተን ሲያይ እሱ እንዴት እንደሚያደርገው እንደፈለገው ሚስጠር እሱ ቆይ ማን ብሎ ነው የሚያስበው? እኔ በ ታውቂያለሽ፣ ለአንቺ ብዬ ና ለቤተሰቦችሽ ክብር ብዬ ነው። አውቃለሁ። አንተ ለእኔ እኮ ብለህ ነው የምትሄደው። ታውቃለህ። አውቃለሁ። ሁሉን ነገር አውቃለሁ። ግን እኔ እኮ አሁን እዛ ጋር ደግሞ አንተ ደግሞ እንዳትከፋ ነው የምፈልገው በቃ የእውነት አልከፋም። በቃ ቃል ስለገባሁልሽ ነው ከጎንሽ መሆን ስላለብኝ ነው አይደል? አብሬ የምሄደው በቃ በዛውም የሚፈጠረውን አይተን በቃ በዛውም ሀገርሽን ታሰይኛለሽ። ችግር አለው? እኔ እኮ ችግር የለውም፣ ደስ ይለኛል እኮ ብትሄድ እኮ ምንም ችግር ምንም አይገረብጠኝም፣ ደስ ይለኛል። ደስ ብሎኝ ነው ደግሞ አብሬ ሰው ከኔ ጋር ሲሆን እንደው መንገዱ አሪፍ ነው። በቃ ለአንቺ ቃል የምገባልሽ ነገር ከአንቺ በፊት በቃ እሱ ጋር ላለመጣላት፣ ምንም ላለመሆን በቃ እሞክራለሁ። በቃ ማለት እኔ ደሞ በቃ ሌላ ነገር እዛ ደሞ ታቃላ ሌላ ነገር እንዲፈጠርም ስለማል። እንዴት አሁን እኔ ስታስብ እንደዚህ አይነት ስነ መግባር ያለ ልጅ አንቺ ቤተሰቦች ላይ አንቺ እናት እና አባት ባሉበት ነው። አንተ ምንም አታደርግም እኮ እኔ አንተን አይደለም እምለው ስሜታዊ እንደሚሆን ነገሮችን እኔ አንድ ነገር ልንገርሽ ሄሉ፣ ለአንቺ ብዬ እኮ ነው ስሜታዊ መሆኑ እኮ በጣም ቀላል ነው። እንደዚህ እንደዚህ እኮ የተጎዳት ማለት ነው እሱ ወንድ ሆኖ ፊት ለፊት መጥቶ እኮ እንትን ቢለኝ እኮ ኖርማል ነገር ነው አይደለ? ሁለት ሶስት ሰው ስለያዘ ነው እንጂ እኔ ትዕግስተኛም የምሆኑ ምንም የምሆኑ ላንቺ ላንቺ ክብር ላንቺ ሁሉ ነገር ብዬሽ ነው እንጂ እንደዚህ በምን ቶግቶግ እንትን በማለት ምናምን በእኛ ይብሳል። እኔ ተው ትቼው ነው ገብሻለን አንቄ ትቼው ነው ሰውኬ። ችግር የለም ተፈጠረ ነገር እሱ እንደፎከረው ምናምን ምናምን እንደዚህ ያደረገ መፎከር ምናምን ምናምን አይደለም። የሚያደርግ ሰው አያወራም። አሁን ቤተሰብ ጋር የሄደበት ጉዳይ በሰላም አንቺ ተነጋግራችሁ ይፈታ። ችግር የለውም። ከእሱ ጋር ሌላ ጊዜ በምናወራበት ነገር እናወራለን፣ ቃል ምገባልሽ። ነገር ግን እዛ ሂጅ። በተቻለ መጠን በቃ ፖላይት ለመሆን እሞክራለሁ፣ ምንም ነገር እንዳይፈጠር እሞክራለሁ። ይህንን ቃል ምገባልሽ ነገር ነው። በእናትና አባትሽ ፊትም እንደዚህ ነገር ማደርግ ሰው አይደለሁም። እምቢ አትበይኝ፣ አብረሽ እሄዳለሁ። አሁን የሚዘጋጅ ነገር ካለ እንጨራርስ። ቦርሳ ምናምን በቃ ከጎን ስላለ በጣም እውነት ከልብ አመሰግናለሁ፣ ከልብ አሁን የሚዘጋጅ ነገር ካለ እናዘጋጅ እናዘጋጅና በቃ በጊዜ በጣም ምክንያቱም፣ አሁን ካልሄድን እንትን መኪናም አይገኝም፣ ማለት በመኪና ነው። ፕሌን እንግዲህ በዚህ ሰዓት አይገኝም። እሺ፣ የሚላግዝሽ ምንም በቃ፣ እነዚህ ልብሶችን አዘጋጅቻለሁ። ጫማ ምንከታ ነው፣ ጫርሰሻል። ሶበቃ አንተስ፣ በቃ እንደዚህ ነው ትሄደ። ሌላ ምትምትለው ነገር የለም ቀን ተዘጋተወጣሶቀንውየትት ልልና ቤተሰቦቻችን እንግዲህ ቤተሰብ ባልታሰበ ምክንያት ድንገት ጉዞ ነው። እንግዲህ አርባ ምንጭ ድረስ እንግዲህ አብ ሄዷል ቤተሰብን ጠይቋል። እና እሱ እዛ ድረስ ሄዶ እኔም ደግሞ ዝም ማለት አልችልም። ማዘር ደውላ ብዙ ሰዓት እኔም አውርታኛለች እና ያልታሰበ ጉዞ ነው። እንግዲህ ብቻዬን ልሄድ ነበር፣ ይኸው ልዑል አብሬሽ እሄዳለሁ ብሎ እንግዲህ። እንደዚህ አይነት ምርጥ ወዳጅ ስጣችሁ ነው የምላችሁ። እንግዲህ እና አሁን ለማንኛውም በቃ ልንወጣ ነው። እንግዲህ ያመመው ነው እውነት፣ ያመመው እንደዚህ ሆኖ እሄዳለሁ ብሏል። እንግዲህ ይሁን እናንተም እና ለማንኛውም በቃ አሁን ወደ አርባ ምንጭ ልንሄድ ነው። ከዚህ በኋላ አርባ ምንጭ እንገናኛለን። ጨርስ በቃ ሰላም ሁኑ። እዛ ሆነን ቪዲዮ እንሰራለን ብለን ተስፋ እናደርጋለን።